እንዳልኩ ማለት ነው። ብዙ ጊዜ ለመጥፋት ሞከርኩኝ ከዛ መንገድ ላይ እያዛለሁ። ምክንያቱም ወዴት እንደሚሄድ አላውቀውም። የሚመታኝ እንደዚህ በጥፊ ምናምን እንዳይመስል ከሰዎች ጋር በሚደባደቡበት ዱላ ነው የሚመታኝ ማለት ነው። እንዳልኩሽ እግሬ ላይ ሰባራለኝ፣ ጥርሴም እንደዛው በሱ ምክንያት እስካ ስቲል እስካሁን ድረስ ሕክምና ካላገኘች ወደ ካንሰር ይቀየርብሻል ብለውኝ ጥርሴን ወረድ አስቶልቄ ያንን የተሸረፈውን ጥርሴን ድዴን ከነ ድዴን እንትናስ ብዬ አርቲፊሻል ጥርስ አስተክዬ ነው ማለት ነው። እና ከዛ ሆነ ሰዓት ላይ ወንድም የመጣ ወንድም እንዴት ብዬ ነገረች። በጣም የሚያምር ቆንጅዬ ማለት እኔ እንደነሱ አደለም። በጣም የሚያምር ቆንጅዬ ቀይ ረጅሙዬ ወንድም አለኝ። ይሄ ወንድምሽ ነው ሲሉኝ ማመን አልቻልኩም። በቃ ማለት በህልሜ ነው በእውኔ ነው በህልሜ ነው በእውኔ ነው እያልኩ ማለት ነው። ከዛ መጣና እኔ ወንድምሽ ነኝ ምናምን ብሎኝ ቀና ድሮ ምናምን ተመልሶ መጣ ማለት ነው። ለካ ያለሁበትን ሁኔታ ላይ ነው አይሜን ከቤተሰቦች ይ ተደብቆ ነው የመጣው ማለት ነው። ከዛ ደስ አለኝና ማለም ጀመርኩ። ከዛ የሆነች ደንባክስቴ ከጅማ መጣችና እዛ አረፈች ማለት ነው። ከዛ በምታርፍበት ሰዓት እኔ ይዤሽ ልሂዳለች ማለት ነው። ከዛ እኔ ይዤሽ ልብላኝ እሺ ብያት፣ ግን እሱ ከለከላት። በጣም የሚገርመኝ ማለት ነው፣ በተለይ አቡ ሻወር በወሰድኩ እንግዲህ የሰው ልጅ በቀን ስንት ጊዜ ሻወር እንደሚወስድ አስብም። በዛን ሰዓት በቀየ እያልኩ እያለቀስኩ ቀስፍ ነው የምወጣው። ምክንያቱም እያንዳንዱ ሰውነት በነካሁት ቁጥር ህመም አለው፣ አቸ አለው። ጠባ ሰዎች፣ እያንዳንዱ ነገር ማለት ነው። እና ከዚህ ይለኛል እንዳናገረው ማንም እንትን ይለኛል ብዬ አላምንም ይሰሙኛል ብዬ ምክንያቱም ጥሩ ነገሩን አወራለው ማለት እናቴ ወንድሟ ስለሆነ ብዙም አላወራም ግን ከጠየቁኝ ጥሩ ነገሩን ነው ማወራው እንጂ ክፋታቸው ምናምን አላወራም ምክንያቱም እነዚህ ከዛ በኋላ ቤተሰቦች ቢሆኑ የሆነ አክሴፕት ማድረጋቸዋል ቤተሰቦች ቢሆኑ እንደዚህ አያደርጉኝም ብዬ ስለማምን ማለት ነው ከዛ በኋላ እንደዚህ እያልኩኝ ስኖር ስኖር ደግሞ አልፈልገው አንዳንድ ጊዜ ደግሞ ራሴን ለማበርታት ኦኬ እነሱ ሰው ባይፈልገኝ እኔ በቃ ራሴ እኔ በቃ መኖር እፈልጋለሁኝ ብዬ እንትን እወስናለሁ ማለት ነው። ከዛ መታከም ጀመርኩ። በዛ ሰዓት እንግዲህ በጣም ታበረታኝ ነበረ፣ እየደወልኩኝ አለቅስ ነበረ እና ታበረታኝ ነበረ። እንደዚህ አለችኝ አንድ ቀን እንደውም እንደ ሁሉ ጊዜ አረሰው። ይሄ ታሪክ ያልፍና ምክንያቱም በጣም ባመመኝ ሰዓት ማለት ነው ፀጉሬ እንደዚህ በሚመለጥበት ሰዓት ው በጣም ተስፋ ሰጠኝና እስካሁን ድረስ አረሳባትም። አይ ምን አሁን ወድጃታለሁ፣ ምክንያቱም ትረዳኛለች። ፈጣሪ ይሄ ማለት ሊያልም ይችላል ማለት ነው ብዬ አመንኩኝ ማለት ነው። ከዛ ጠንክሬ ሕክምናዬን መከታተል ጀመርኩ። ለአንዲት መርፌ በጭንቅላቴ የምወጋው ለአንዲት መርፌ አምስት መቶ ድራም ነበር አምስት ሺ ድራም ነበር የምከፍለው ለአንዲት መርፌ። ስድስት መርፌ ነበር በጭንቅላቴ የምወጋው ማለት ነው። ለአንዲቷ አምስት ሺ ድራም ነበር የሚከፈለው እና የሆነች ፓይለት ሩሲያዊ ሴት ነበረች እና እሷ በጣም ታግዘ ነበር ከምልሽ በላይ። ኢንሹራንስ ኦልሬዲ ብሎክ ተደርጎ እኔ ደግሞ እዚ ኦልሬዲ ወደ ህክምና ነው በዛው እንትን የሚደረገው ማለት ነው እና አይምን ያንን ህመም፣ አሁን የፀጉሬንም በይው የጡቴንም በይው እሱን እረስቸዋለሁ። ምክንያቱም ፀጉሬን በድጋሜ በቅሏል፣ ደህና ሆኛለሁ። የእሱ ህመም ትዝ አይለኝም። ግን የዚህኛው ህመም ግን ልረሳው አልቻልኩም። ከዛ ከተፈጥሮ ህመሜ የሚያመኝ ይሄ ነው፣ ይሄ ነው አሁን ስለ ጸጉርም ምናልባት አንዳንድ ጊዜ እንትን ስለሆነው እንጂ የበፊቱን ፎቶ ወይም ምናምን ሳይሆነው እንጂ ትዝ የሚላይ ትዝ አይለኝም። ኤብኒፍ ስለ ጡቴ ትዝ አይለኝም። ይህኛው ጠባሳ ግን ንረሰዋቸው አልኩም በፍጹም

አንድ ሰው መርዝ በውስጡ ይዞ ቂም ማለት ነው። መርዝ በውስጡ ይዞ እኔ ይቅር ነው ማለት በቃ እሞክራለሁ፣ ግን በቃ ያንም ባየሁት ቁጥር እዛ ይሁንሽ እንደገና የሆነ ነገር በቃ እድገትሽን ወደኋላ ዙረሽ ስለ ፋሚሊሽ ስታወሪ ያ ትዝ ሲልሽ ፋሚሊዎቹ ጋር ጥሩ ጊዜ አሳልፍ ያለው እነሱ ጋር እኮ ምንም ችግር የለብኝም። ሀቡ ማለት ወንድሞቼ ወ ነው ሬ አልነበረም የሆነ በቃ ማውራቱ ፈልጥ ይፈልጋለሽ ግን አታወሪም የሆነ ጅር ሁነሽ ማደግ አላ ከራስሽ ጋር ሳትሆኚ እኔ ጎዳሽ አለመ መናገርሽ ነው። መናገር በራሱ ቴራፒ ነው እኮ ቴራፒስት ጋር ስትሄጂ ሳይኮሎጂ ስ ስትሄጂ እኮ አውሪ ነው የሚሉሽ ቁጭ ብለው ነው የሚያዳምጡሽ አውሪ ነው የሚሉሽ። የበደቀ የሚያድንሽ ለአውራ ሞከርኩኝ ደህና ነው ግን አወራወታ እሱ እየነቃብኝ ማለት እየነቃብኝ። ሳይኮትሪስት ታውቂያለሽ በጣም ስማርቶች ነው

አንደኛ የሆነሽ የፈጠረሽ አምላክ ፈልጎሽ ወዶሽ መርጦሽ እንደፈጠረሽ፣ ወድ አንደኛ እሺ፣ ከምንም በላይ አቅም የሚሰጥ ጉልበት የሚሰጥ ነገር ማሰብ ያለብሽ የፈጠረሽ አምላክ ስለምታስፈልጊ ምድር ላይ ፈልጉ ወዶ መርጦ ፈጥሮሻል። ከፈጣሪ በላይ ምንም የለም። ወዶሽ ፈልጎሽ መርጦሽ ስለምታስፈልጊ መርጦሻል። ሰማሽኝ? ፈጣሪ ፈልጎሽ መርጦሽ መርጦሻል። በቃ ስለመረጠሽ ነው። በተረፈ ከፈጣሪ ቀጥሎ ደግሞ ሰው ወደ ቤተሰብ ደግሞ ስንሄድ እናትሽ፣ አባትሽ፣ እህት ወንድሞች ይወዱሻል። እናትሽ ስለምትወድሽ ለአንቺ የተሻለ ላይፍ ስለፈለገች እንድትማሪ ስለፈለገች በጊዜ እንድታገቢና ህይወት በትዳር በልጅ ተጠምጠሽ እውቀት ሳይኖርሽ ሳትማሪ አልፊ እንደሷ እሷ ስላልተማረች አንቺ ሳትማሪ እንዳትቀሪባት ብላ ልጇ በጣም ስለምትወድሽ ከልጆቿ መርጣ ለወንድሟ ሰጠች። ወንድሟን ስላመነችው ጉድ ላይ እንደሱ እሷ ስላመነች ነው ልጇን የሚያህል ነገር አውጥታ ሰጠች። ስለዚህ እናትሽ በጣም ትወድሻለች። በጣም ስለምትወድሽ እናትሽ ለአንቺ የተሻለ ነገር ፈልጋ የተሻለ ህይወት የሰጠችሽ መስሏት ለወንድሟ ሰጠችሽ። አንቺ ልጇ የተሻለ ህይወት እንድትኖርላት እንድትማሪላት ባሽ ስትማር አንቺ ግን እንድትማሪላት እኔ ከማሳድጋት ይልቅ እኔ ቤት ከኖረ ህይወት ይልቅ ወንድም ቤት በሀብትም ከሷ ስለሚበልጥ እንዲያስተምርሽ የተሻለ ህይወት እንዲሰጥሽ። እናትሽ ላጎ በጣም ስለሚወድ አስብ። አንደኛ ፈጣሪሽ በጣም ይወድሻል። ሁለተኛ እናትሽ በጣም ትወድሻለች። አባትሽ በጣም ይወድሻል፣ ነፍሱን ይማረው። እህት ወንድሞችሽ በጣም ይወዱሻል። እንዳትከፍ ነው። የበደሉሽን ሰዎች ይቅር ካላለሽ ውስጥሽ ቂም ይዘሽ መራመዳት፣ ቂም ይዘው ወደፊት መራመድ አይቻልም። ቂም ማለት መርዝ ነው። ውስጥን ሰርሰው በልቶ የሚገድል ነገር ነው። ልጅሽ ልጅሽን ረሰኋት። ሰው ስለ ትዳር ህይወቷ ስለ ልጇ ብዙም ስላላወራች ትዛላለች። ይቅርታ። ቂም ማለት መርዝ ነው። አየሽ፣ አሁን አንቺ ሳትዲኝ ወደ ትዳር ስለገባሽ ልጅሽ አሁን ያለ እናት እያደገች ነው። አንቺ አብረሻት አይደለሽም። ማንም አይናፍቀኝም። ማንም ትዝ አይልም። ማንም መናፈቅ የሚባለውን በተለይ ከታመምኩ በኋላ የሆነ በፊት ላይ ይሻል ነበር ሆነ፣ እናፍቃቸው ነበር ቤተሰቦች ከታመምኩ በኋላ የነበረ እንዴት ብዬ ንገርሽ። አሁን ላይ ግን ኢቭን ሰው ሞቶ ሲባል የሆነ በቃ አልደነግጠም። አላየራመው ብዬ ነው ዝም የምለው ማለት ነው። እንጃ እንዴት ብዬ ንገርሽ። አይ ኖ ለምን እንደዚህ መሆን አልፈልግም። ግን በቃ ሰው መሆን እፈልጋለሁ። መናፈቅ እፈልገዋለሁ፣ እንደ ሰው መናፈቅን ቤተሰቦቼ ናፍቁኝ ማለት እንፈልገዋለሁ ግን የለውም አልናፍቅም። በቃ ይመሻል ይነጋል፣ ማንም ከይራ አይሰጠኝም። ግን በቃ እንደዚህ ሆነ ሲባል ግን ኢቭን እንትን ማለት የሆነ ቸገራቸው እንደዚህ ሲባል ግን እረዳቸዋለሁኝ ያንን ብቻ እንትን ለማለት ነው። እነሱ ትዝ የሚሉኝ ማለት ነው አንዳንድ ጊዜ እንደዛም፣ እነሱ እንትን ስለማይሉ ስለማይጠይቁኝ፣ በቃ እነሱ ማይፈልጉኝ ምንም አልፈልግ። አንዳንድ ጊዜ እህቴን እራሱ እንደዚህ እላታለሁ፣ ሲቸግራቸው ስለሚደውሉብ ችግር የለውም እላታለሁ። ማለት የሆነ ነገር ሲፈልጉ ይደውሉልኛል፣ ሶ አደርግላቸዋለሁ። ሲጠይቁኝ አደርግላቸው። በፍጹም የሆነ ነገር ጠይቀውኝ እምቢ አልልም። አደርግላቸዋለሁ ግን አይናፍቁኝም። በማድረግ ምናምን አልጸጸትም ደስ እያለኝ ነው አደርገው ማለት ነው። ግን ይሄ ናፍቆት የሚባለው ነገር ትዝ አይሉኝም አሁን አሁን አሁን ላይ አይምን ሄጄ ቢያንስ እናቴ አይቻት ነግሪያት፣ ከዛ በኋላ እሱንም ፊት ለፊት አገኘችው በቃ ጠይቀው ለምን እንደዚህ እንዳደረገኝና ማለት እነዚህ ጠባ ሰዎች ሁሉ በሱ ምክንያት እንደሆኑ እነግረዋለሁኝ አልኩኝ ማለት ነው። እና ቅርብ ጊዜ ወደ ኢትዮጵያ ልገባ አሰብኩኝ ከዚህ ስሜት መወጣ ብኜ ማለት ነው። እሺ ሰማንሽ?